ያለቀሽና ስታወሪ አልቻልኩኝ፣ እና ሲል ልጅ ወራስ ጀመር ስታለቅ ሳይ በጣም ነው እኔ እንትን የሚሰማኝ ነው።

ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ብቼ ቤት ውስጥ ሆኜ ወደ እናንተ መጥቼላችኋለሁ። እንዴት ናችሁ እያላችሁ በሰላማችሁ ብዙ ትበልኝ። ዛሬ ለአንድ ነገር ነው እናንተ መጥቼላችኋለሁ። እንደሚታወቀው ቪዲዮ እያያችሁ ነው ብዬ አስባለሁ ከቡታጀራ እዚህ ድረስ አዲስ አበባ ድረስ ለማርክና ለቤዛ ብዬ መጥቼ ነበር፣ ግን በመሀል ደግሞ የተፈጠሩት ነገሮች ትንሽ ደስ የማይሉ ነገሮች ተፈጥሯል። እሱ ግን ስለዛ ነገር አለ። ዛሬ ለወራ የመጣሁት ወደ እናንተ። በዚህ መሀል ትንሽ የተከፋ ሰው አለ፣ ያዘነ ሰው አለ። እሱ እኔ ደግሞ እህት አለኝ፣ ሴት ልጅ ናት። ደግሞ እንድታዝንም እንድትከፋም ምንም ነገር እንድትሆንም አልፈልግም። እኔ ነኝ ከማርክ ጋር የሚያገናኘዋት። እሱ ሳገናኛት ደግሞ አደራ ነው የሰጠሁት። ማርክ ማርክ ደግሞ አደራውነቱን አልተወጣም እንደ ወንድ ልጅ አደራነቱን አልተወጣም አደራነቱ ሊወጣ ብዬ ነበር የሰጠሁት አደራነቱ ሊወጣልኝ አልቻለም እና እኔ ደግሞ ያው ከዛ በፊት እንደዚህ አይነት ነገሮች ከሷ ጋር እናሳልፍ ነበር እንደ ጓደኛ ጀስት እንደ እህት እንደ ወንድም ኖርማል ነገር እናሳልፍ ነበር ዛሬ ሚያ ነገር እንደግመዋል ዝም ብዬ ቤት ውስጥ እንጆይ እንድናደርገው ምክንያቱም ከፍቷት ነበር ማታ ደውዬላት በስልክ እያወራ ነበር እና እያለቀሰች ነገር ነበር በጣም ደብሯታል በጣም ከፍቷታል ሲደብራት ማየት አልፈለግም፣ አዝናም ቤት ውስጥ ሆና ብቻዋን እንድትከፋ ስላልፈለግኩኝ ቤቴ ጠርቻታለሁ። ትመጣለች። ተመታለች። ለመጀመሪያ ጊዜ ነው ቤት የምትመጣው። ቤት መታጠግም ሴት ልጅም ብዙም ቤት ህዝብ ቤት መጥተው አያቁም። ኢቭን ለናንተም ብዙም ቪዲዮ ቤት ውስጥ ላይ ቀርጬላችሁ አላቅም እና ዝም ብለስ ቤት ላሳያችሁ። ያምራል። እንደ ወንድ ላጤ ቤት ያው ብዙም ሳይካበድ አሪፍ ቤት ነው፣ ለኔ ተመችቶኛል። ምንና ቤቴ ተዋደን ያለ ነው እና ዛሬ አሪፍ ጊዜ እናሳልፋለን። ከቤዛ ጋር እንደነገርኳችሁ፣ ከማርክ ጋር ቢላዩም የሆነ ነገር ቢፈጠርም ማርክ ትናንትና የማይሆን ነገር እያወራ ነበር። ሲጀመር በጣም ደስ ማይሆን ነገር ስሜት የሚነካ ነበር እየተናገር የነበረው እኔ የሆነ ያላደረጉት ነገር፣ ሲጀመር እኔን መጠርጠር አልነበረበትም። ምክንያቱም እኔ እና ማርክ ብዙ ነገር አብረን ያሳለፍን ሰዎች በዚህና ክልኔ እንዴት እንደሚጠረጥረኝ ባላቅም ብቻ ይሁን መጠርጠሩ እንዳለ ሆኖ የሱ ነገር ትንሽ ግራሚ ያጋባ ሁኔታ ላይ ነው። ብቻ ግን ቤዛ እንድትከፋ አልፈልግም። በዚህ ሆነ በዛም ሆነ ሴት ልጅ ናት። ከሱ ይልቅ ደግሞ ከእሷ ጎን ነው መሆን ያለብኝ በዚህ ሰዓት። እናንተ ብዙ ማታውቁት ነገር አለ። ከካሜራ ጀርባ ብዙ ብዙ ማታውቁት ነገሮች አሉ። አንዳንዴ እኛ ብቻ ይለያል። ብዙ ነገሮች አሉ እና ዛሬ ቤዛን ጠርቻት አለሁ። ማርክ ምናም ምናምን ነገር አያትም፣ ምክንያቱም መቶ እንዲበጣበጥ ሊሆን ነገር እንዲያደርጉ ምናምን ነገር ስለማልፈልግ፣ እሷ ደግሞ አታገናኘኝ ብላኛለች። ትናንትናም መሄድ ሳትፈልግ ነው እዣት የሄድኩት በግድ እንጂ መምጣት አልፈለገችም ነበር እሱ ጋር። እና ሁለቱ ሲገናኙ ደግሞ ጥሩ ነገር እየተፈጠረ ስላልሆነ ዛሬ ብቻዋ ነው ቤትን የጠራዋት። ውጭ ላይ ደግሞ ድንገት ካየን የሆነ ነገር ካየን እና ብዬ ነው ቤት ውስጥ የጠሯል። ኢንጆይ እናደርጋለን አሪፍ ጊዜ እናሳልፋለን፣ ከቤዛ ጋር ማለት ነው። እንብላ ሳልላችሁ፣ ቤተሰቦች ምንም ማድረግ አልችልም። የሆነች መታ ነበር አድናቂ እና በሚገርም ሁኔታ ተቀብያት ሸኝቻታለሁ፣ ገብታለች። እና እዚህ ስትመጡ እናንተን በደንብ አርግ ይቀበላችኋሉ። እስከዛው ድረስ ግን እንብላ በያላችሁበት ሰላማችሁ ብዝት ይበልልኝ። ሴት እህቶቼ ወንድ ወንድሞቼ፣ እናቶች፣ አባቶች በጣም ወዳችሁ ለእናንተ ትልቅ የሆነ ሪስፔክት እና ክብር አለኝ። እስከ ዛሬም ያሉ ነው በእናንተ ነው እና እኛ የጋሽ ፋሚሊዎች ምትወዱላችሁ እጅግ አርገነኛም በጣም እንወዳችኋለን። እስከዛው ድረስ እጅ እያደረግን እንጠብቃት። እንግዲህ ቤተሰቦች እናንተ በያላችሁበት በድጋሚ ሰላማችሁ ብዝትዝት ይበልልኝ። እንግዲህ አሁን ላይ እኔ ደስተኛ አይደሉም እውነቱን ስነግራችሁ ደስተኛ አይደለሁም፣ ግን ደስተኛ ደግሞ እየጣርኩ በተቻለኝ አቅም ያለው ፊድባክ ታውቃላችሁ፣ ከጀርባ ምን አይነት ፊድባክ እንዳለ ታውቃላችሁ። እና ጓደኞች ምንም አይነት ነገር ውስጥ ሲገቡ አሉድ ኮሜንት ላይ ያረበኩኝ ነበር። የራስህ ሳታስተካክል የራሱ ነው እንደዚያ ምናምን ነገር እያላችሁ ነገር እኔ ሳይገባኝ ቀርቶ አይደለም። ግን እኔ ያለሁበት ሁኔታ እኔ ነው የማውቀው። የምሬን ነው። እግዚአብሔር እኔና ፈጣሪ ነው የምተዋወቀው እኔ ያለሁበት ሁኔታ ማለት ነውና የቻርኩትን በጣም አድርጌ እየሞከርኩ ነው። ከሚገባችሁ በላይ ማለት ነው። እናንተ ከምትረዱት በላይ በጣም እየሞከርኩ ነው ቪዛ ለማግኘትና ማግኘት ስላልቻልኩኝ ነው። አሁንም ደግሜ የምነግራችሁና በየቪዲዮ ያነሳው የሷን ስም ያነሳው ምናምን ነገር በቃ ሰለቸኝ። እኔ ለዛ ነው እንጂ ስለ ቪዛ ጉዳይ ሳልጨነቅ የቪዛ ጉዳይ ሳያሳስበኝ ቀርቶ አይደለም። አንዳንድ ሰዎች እንድትረዱ ይፈልጋሉ ይሄንን እና ብቻ እግዚአብሔር ይመስገነው ሁሉም ነገር

እንደፈለክሽ እንደፈለክሽ እና ካሜራ ደቀ እንዴት ነው? እንደፈለከው ዝም ብሎ ካሜራ ስለሆነ ይናከንጫን ብቻ ብዬ ስላላስ አይ ኖርማል ነበር ማለት ነው። ለቀለ ነገር እንጂ ኖርማል ነገር እና ቤቱ ራቀ። ሲቀጥል ደግሞ ያው ሴት ልጅ ስትባል አይሞላልንም ድጋሚ

እንደዛ እያለቅሽ ስታወሪ ምናምን ነገር አልተቀየም። ለዛ ነው ዛሬ የጠራሁሽ። እሱማ መባባል በሌለብን፣ መጨቃጨቅ በሌለብን ነገሮች በጣም እየገባን ነበር። ያልሆነ ነገራቶችን እየተባባልን ነበር እና አንተም በዛ መሀል እንድትገባ ከባ አይደል ጓደኛ ሆኖ ስለ ሰው ላይ ወኖራ ደስ ይለኝ ነበረ ግን ደግሞ የሆነ በሱስም ምን ይቅርታ ማለት እፈልጋለሁ። ምክንያቱም አንተ ለአንድ ሴት እኔ ብቻ ስለሆንኩኝ አይደለም፣ ስለማታውቀኝ አይደለም። እንደ እህትነት ተሰምቶ ለማንም ሰው የምታደርገው ነገር ነው። እንደዛ ተሰምቶ በማድረግክ የምራ አንደኛ መሰገናል። ሲቀጥል የሆነ ባልሆንከው ነገር ስም ስለተሰጠ በጣም ሶሪ። ያው በእኔ ምክንያት ነው ነበርኩና እንደዚ እንድትሆን አልፈለግኩም ነበር። ሁለታችንም ያው ሰው የሚያወረው ያፉ ነው ያየውን ነው ኢቭን መነጋገር የሌለብን ቃላቶቾች በጣም ተነጋግረናል። መሆን የሌለበት ነገራቶች ማለት ነው። ቴንሽን ሆነን በንዴት ነው። ያ ሁሉ ግን አልፏል። እኔ አሁን ላይ ሆነ አንተ በማይሆን ነገር ውስጥ እንድትገኝ አልፈልግም። ምክንያቱም እዚህ ጋር ለእኔ ብለክ ነው። እኔም ነገር ሲሆን አንተ ከጎኔ እየሆንክን ነው። በቃላ አንተ የኔ ክፉ ሁላ እንደማትመኝ እኔም ለአንተ ክፉ ነገር ማሰብ አልፈልግም። ምንም ነገር እንዲፈጠርም አልፈልግም ሰጡ እያደረግከው ላለው ነገር ማርክ በጣም ደስተኛ ነኝ። ምክንያቱም ችግሬን እያነሳህ ሳይሆን ችግሬን ድረሳ እያደረግከኝ ነው። የለም ገባህ አይደለም? ስለ ችግሩ ምንም እያወራህ አይደለም። የሆነ እንዳላሰብ እንዳለጨነቅ እያደረግከኝ ነው። ለዛም ደግሞ ከልቤ ምስጋና። ደስ አይለም ግን ላደረግከው ነገር እንደዚህ ልታስቢ ደግሞ አልፈልግም። አይ አስቤ ሳይሆን የሆነ ልክ ስታስበው የለ፣ ለአንተ የሚጨነቅልህ ሰው እንዳለ። ያው ብዙ ቤተሰቦች አሉኝ እንደዚህ በአካል ደግሞ አንተ አለኝ የሚገባ አይደል? አሁን ብቸኝነት እንዳይሰማኝ የሚያደርገኝ ሰው አለኝ። ምንድን አድርገከኛል እና በእውነቱ ትልቅ ሰው ትልቅ ይብኛል ያምር ትልቅ ሰው ነው ያለ እና ደስ ትላለህ። በዚህ አጋጣሚ ቤተሰብ ያልታወቀ ባህሪ ነው ያለ። የምር ነው ሁሉ ነገር ካሜራ ፊት፣ በድብድብ ሰሞን የሆነ ሁሉ ነገር ካሜራ ላይ ያወጣል። በቃ የሆነ መውጣት ያለበት ፓርት ይወጣል። ሶ የሆነ ከዛ ጀርባ ሁሉ ነገር ዲቴል እንትና እንባባል፣ ግን ከካሜራ ውጪ ያው፣ ይንገራቸው ይንገራቸው፣ አላውቅም። ማርያምን እንዳይደብረኝ የሆነ አለ እንድረሳ አርጎኛል። በቃ ቴንሽን እንዳልሆን ስለሆነ ነገር እንዳላስብ ኢንጆይ እንዳደርጋለን ግን

አላ ድክም ብሎ ነገር ጥቼ ምናም ግን፣ ያ ወርቆ ማይነሳ የሞተ ሰው ብቻ ነው። በህይወት ካለክ ደሞ መነሳትም ማይቀር ነገር ነው። ስለዚህ ግን ደስ አይ ቤተሰቦች፣ ምንም ማድረግ አልችልም። ዝም ብዬ እንዳገጥ እያደረክኝ ነው። ቆይ እዚህ ዝም ብዬ እንድስቅ እያደረክኝ ነው። አሪፍ ነው። አይ ነው፣ በጣም ወድጃለሁ። ሲምፕል ነገር ነው። ደስ የምትል ሌላ፣ በጣም ደስ የምትል ነገር ነው። እና ያው ከሆን በኋላ አንተ ለእኔ እንዳለ ሁሉ እኔም ላንተ አለሁኝ ባስፈለግኩህ ጊዜ በፈለግኝ ጊዜ ያው እኔ ስደውልልህ እንደምታነሳ ሁላ አንተም ስደውል አነሳልካለሁ። እና ፋ በል አሁን የሆነ ሰው አለኝ ማለት ትችላለህ፣ እኔ ስላልኩህ በከፋ ያው ሰው ልጅ የምታገኘው በደስታ ጊዜ ነው አይደለም። አብዛኛው ሰዎች ሊገኙ ለሚችሉ በደስታ ጊዜ እንጂ በከፋ ጊዜ አይደለም። እኔ ደግሞ ያገኘው በደስታ ጊዜ አግኝቼ ካለ በጣም ብዙ ጊዜ ካሜራ ላይ አልወጣንም እንጂ ከዚህ በፊት ተገጣጥመን እናቃለን። ሶ በከፋኝ ጊዜ ስለደረስክ ከኔ ምን በቸገሪ ሰዓት አለሽ ማለት? አዎ፣ በቸገሪ ሰዓት። አዎ፣ አሁን እኮ ቸገረ። እና አካውንት አስቀምጥኩ አይታቸኋታላ፣ ቤተሰቦች፣ የቸገረ ነገር አለች። ቸገረ በሐሳብ ቤተሰብ በስንት ነገር ይደርዳል። ያው ማሰብሽ ነውና እናቴ ዋናው ነው ማሰቡ ትላለች። እና አመሰግናለሁ። እኔም ዛሬ ጠረሁሽ ያው ያለው ነገር አታውቂዋለሽ አንቺ እና ማታም እልቅ ቅድም እና ሲል ጆራስ ጀመር። ስታለቅሽ ሳይ በጣም ነው እኔ ቤት ከም ባላ ማዘን ይለም ከም ባላ መተከስ ከም ባላ የሆነ ነገር አይሆን ኩሽት ውስጥ መግባት የለ በጣም የተረዳሁት ነገር ራስን ማስገመት ነው በጣም ራሴን አስገመችበታለሁ በጣም ማለት ነው በማይሆን ነገር ቴንሽን ትሆናለህ አንዳንዴ ኢቭን ካሜራውን ትረሳለህ ያባ አይደለም አይሆን ንግግር ውስጥ ስገባ ካሜራ ትረሳለህ እና እራስህን እያስገመጥክ ነው የምትመጣው። ኧረ እንደዚህ ነገር ያለፈ ነገር እኔ ደግሞ ከጀመርኩኝ በትንሽ ነገር ልጀምር እንጂ ችግር የለብኝም ማን

ምን ትሰራለች ማለት ነው የምትሰራለች ማለት አንተ ቤት ቤት ምን ትሰራለች እኮ ማለት ነው አንተ ባይሆን እንዴት መጣህ ምን እየሰራሽ እንዴት መጣህ አንተ ምን ማለት ነው ይሄ ማለት አስረዳኝ ምን ምን ነው ነገር የለም ማርክ አብራችሁ እንደዚህ ምን ቤቴን የመጣችሁ አንዴ ኤፍሬም በጣም ግራ እያጋባኝ ነው ነው ምን እያደረጋችሁ ነው ያላችሁት ቀልድ ነው

ኦኬ አሀ እየተገባ በዛችሁ እየተባለ ቀጣይ ምን ልታደርጉ እንደሆነ በምን አውቃለሁ። ማር ወዘ ስነ ስርዓት ምን እያደረክ ነው? አንተ አንተ ጉዳይ አለኝ ብዬ ነው አንተ ጋር እዚህ ድረስ በቪዲዮ ምን ልታደርግ እንደሆነ አፈሽን ዝጊ። እንደሌላ ጊዜው ካንተ ጋር መከራ ስነ ስርዓት ስነ ስርዓት ተሽ እንደዚህ አይነት ቦታ ላይ አንቺ ምን የሚያደርግ ነገር የለም ነገሮችን

ከመች ጀምሮ ምን እያደረጋችሁ ነው? አረ በእግዚአብሔር አ የማይሆን ነገር አታስበ። ኤፍሬም እያሰብከ ነገር ለአንተ ልትነግረኝ አትችልም፣ አትጫጫም። በእኔ ላይ የሚደርሰው ነገር አንተ ላይ ደርሶ ቢሆን ኖሮ ዝም አትልም። ይህንን ታውቃለህ። ማርክ ቤት እየበጠበጥክ ነው።

አንቺ እየሄድኩበት እያዋረድሽኝ ነው። ዝም በይ። ባይዘይ እኔ ሌላ እንድታወሪኝ አልፈልግም። እሺ፣ የመጣሁት የእሱ ቤት ዘው

እንዴ አስተሳሰብ በልካዶች ማለት ጓደኝነት እንደዚህ ነው ወይ? የሰው ልጅ ናት እኮ ነው የሰው ልጅ ናት አይደል?

ተቃቱ ማስተካከል ባለብን ነገር እናስተካክላለን። አንተ እንደዚህ መሆን የለብህ። በቃ ካሜራውን አጥፉ። በቃ ይፍር እንደዚያ ቱም ይፋ እኔ አስተካክላለሁ በቃ